ምንችል ጠይቅሽ፣ እጅ አንድ ራሱ እኔ ሚሽል ላይ ነበርኩኝ። ከብቶቹን እኮ ላስለቀቅ ነው፣ ወገኛ አንቺንም ከከብቶቹ ጋር ነርተው እንደወስዱሽ ያ። ደግሞ ቱቱዬ አይዞ፣ ሽሻውን ብቻሽን አይደለሽም። ኪራ መጥቶልሻል። ይኸውልሽ ዛሬ ታስጮያት፣ ና ይኸውልሽ፣ እገልሻለሁ። አይዞህ ቱቱ፣ ዝም ብላችሁ እራሷን መቆጣጠር ትችላለች። እንዴት ነህ በዛብህ? እንደው ምን ትሰራለህ እዚህ? ማን እኔ? የለም የለም እኔማ ብቻህን ስትሄድ ወዴት ነው የሚሄደው ብዬ ላይ ነበር። አመጣጤ ሌላ ስበህልኝ ነው። አዎ እየጠበኩ እኮ ነው። ምን ትሰራለህ እዚህ? እንዴ በቃ ከብቶቹን የት እንዳደረካቸው ለማየት ነው እኮ። ለምን እንዴ ምንም ቢሆን እኮ የሆነ ነገር ስናቅድ በጋራ ነበር። አንተ ግን ይሄንን ከኔ ደበከኝ እና ወንፊት ስለሆንክማ እና አንተ ብታሳየኛው፣ ኒ ላውራ ነው። ስማ፣ አንተ ወንፊት፣ እንዴት ነው ውሃ ይዞ ሲሄድ ያየው እ በዛብህ ክፉ ደግ አንነጋገር። ስማ፣ እኔ በዛብህ፣ እውነቱን ከመናገር ፈቀቅ እንደማልል ታውቃለህ አይደል? እናው ምን ይሁን ነው የምትለው? አሁን በመጣህበት እግር ተመለስ። እንዴ፣ ቆይ፣ ለምን? ና፣ እንደው ምን? ሂድ። በዛብህ፣ ለምንድን ነው ቆይ፣ እንደዚህ እኔን የምትርቀኝ እንዴ ሚስጥር እኮ ሚስጥሬ ነው። አረ፣ እንደዛ ነው ጡር። እሺ፣ አሁን ከዚህ እንሂድ፣ ድምጻችንን ሰምቶ ሰው እንዳይመጣ እንሂድ። እሺ፣ እሺ። አሁን ልናደግ ነው፣ ሌዱ ነው መሰል። እሺ፣ በቃ እንሂድ። ኪራ፣ መጀመሪያ መራቃቸውን እናረጋግጥና ሄደን ከብቶቹ እናስታለን። ኪራ ሄዱ እኮ። ተረካቂ አርፈሽ ቁመይ። በደም ቢራ እኮ እና ኪራ እንንዳቸዋ። ሄደ አንቺ አርፈሽ ቁመይ እኔ እንነዳቸዋለን። አይ ቆይ አብረን ብንነዳቸው ይሻላል። ኪራ እኔን አርፈሽ ቁመ ያልኩሽ። እሺ እሺ። ኪራ ጨነቀኝ እኮ እንዳይዙ። እሺ አንተ ትፈታቸዋለህ። እኔ እኮ ኪራ ሰላም ጤና ይስጥልኝ። እውድና የተከበራችሁ በመላው ዓለም ላይ የምትገኙ የኢትዮጵያ ተመጋጆቼ እንዲናችሁ ደህና ናችሁ? ዛሬ እንግዲህ አንድ መቶ ስልሳ ስምንት ጽናት ድራማ ይዤላችሁ መጥቻለሁ። ቀጣዩን ክፍል ማለት ነው እና በባለፈው ሳምንት እንዳየነው ነው የነ ጽናት ከብቶች ጠርተው አይተናል ማለት ነው። እናም ጽናትና ኪራ በጣም እንግዲህ በጣም ተጨንቀው ነበረ ማለት ነው። ምክንያቱም የ ምክንያቱም የጽናት አባት ማለት ነው ከብቶቻቸውን መጥፋታቸውን እንግዲህ አያውቁም ነበር ማለት ነው። እናም ጽናት እንግዲህ የአባቷን እንግዲህ ጭንቀት ስለምታውቅ ከብቶቹን አግኝተን በረንዳ አድርገን ነው አባቴን ማየት ያለበት በማለትም እናም ያላቸው የሌላቸውን አቅማቸውን እንግዲህ በጣም ጥረው ተጣጥረው እንግዲህ ከብቶቻቸውን ማግኘት ችለዋል ማለት ነው ዛሬው እለት እናም በመቀጠልም ሰኒ ወደነ ኪራ ቤት አቅንታ ነበር ማለት ነው። እናም እንግዲህ ቤት እንደደረሰች ኪራን ታገኛለች ማለት ነው። ቀጥታ ወደ ኩሽና ስትገባ እንግዲህ አንድ በካርቶን የተጠቀለለ ነገር፣ በካርቶን የታሸገ ነገር ታገኛለች። ብድግ አድርጋ እንግዲህ ለማንበብ ትሞክራለች። እናም በመቀጠልም እሱ የማን ነው? አምጪው፣ እሱ የኔ ነው ይላታል ማለት ነው አስጨናቂው እናም እንግዲህ ይህ ያንተ አይደለም የራሴ ነው በማለትም በጣም እንትን እያለችው ነበር ማለት ነው የቀልዷም ይሁን እንግዲህ የምሯን የተናገረችው ነገር ዛሬ እንግዲህ ዋጋ እያስከፈላት ይገኛል አትዋሺ እሱ ነገር የራሴ ነው አምጪው እያለ ቢታገላትም ልትሰጠው አልቻለችም አልሰጥም እንግዲህ ብላ ወደ ናሆም ቤት ይዛው ትራመዳለች። እናም በመቀጠልም ዛሬ ላይ ወደ ኩሽና በመሄድ እንግዲህ ኪያን አገኘቻት። በቃ እንግዲህ ሊሄድ ነው ብላ እንግዲህ እያሰናበተቻት ሳለ ምንዋ ቆይም እንዴ ፈጠንሽ? በማለትም ትመርዱለታለች። በቃኝ እስካሁን ቆይቻለሁኝ እያለች እናም በቀኝ እስካሁን ድረስ ቁጭ ብያለኝም ብላ ሄዳለች ማለት ነው ወደ እና ሆን ቤት። እናም እንደ ሄደችም ምሩን ነበረ ያገኘቻት እዛው እንግዲህ ከምሩ ጋር እናም እንግዲህ እሱን እሷን እንዳገኘቻት እንደተበሳጨች እና በጣም እንደተናደደች ተናግራታለች። ነገር ግን እዛው እና ምሩም ሰኔ ከሄደች በኋላ ውይ ወረቀቷን ረሳች ረስታው ሄዳች እንዴ በማለት እናም እሷም ደህና ቦታ ላስቀምጠው በማለት አስቀምጠዋለች። እናም እንግዲህ ሰኔ ወደ ቤቷ ስትደርስ እንግዲህ አስጨናቂ ከጓደኛው ጋራ አፍ ነው እና ማጅራቷን መተው እናም ራሷን እንድትስት ካደረጉ በኋላ ወደ እገታ ክፍል እንግዲህ ያስገቧታል ማለት ነው። እናም እንግዲህ የአስጨናቂ ጓደኛ እንግዲህ በጣም አዝኖላት ወደ ጃኬት ለመስጠት ምናምን ነገር እያደረገ ነበር ማለት ነው። እንዴት ነው እንደዚህ ያዘንክላት? ከዚህ በፊት ታውቃታለህ ወይ በማለትም ይጠይቀዋል ማለት ነው። እናም እንግዲህ ረኔ ከዚህ በፊት አይቻትም አላቅም አላውቃትም፣ ግን ምን አድርጋት ነው እስካሁን ድረስ እየተኛቸው በማለትም ይጠይቀዋል ማለት ነው። እና እንግዲህ በስተመጨረሻ መጨረሻ ሰኒ ትናቃለች ማለት ነው። እናንተ ምን ፈልጋችሁ ነው ምንድን ነው የምትፈልጉት በማለት እንግዲህ ትጠይቃቸዋለች ማለት ነው። እናም እንግዲህ እንደ ተብላ በምጠይቃቸው ሰዓት አስጨናቂም እንግዲህ ጥሩ ጥያቄ ጠየቅሽ በማለትም እንግዲህ ይመልስላታል ማለት ነው። እናም እንግዲህ ስሙን እስከነ አባቱ በሚነግራ ሰዓት የኪራ ወንድም መሆኑን አውቃለች ማለት ነው። እናም እንግዲህ እሷ በጣም ደነገጠች ማለት ነው፣ ምናምን በማለት በጣም ደነገጠች ማለት ነው። እናም አዎ እኔ ተወልጄ ጎዳና ላይ ተጥዬ ነው ያደኩት በማለትም ይመልስላታል። እንግዲህ ጓደኛውም እንግዲህ ጎዳና በጣም ቆንጆ ሕይወት እንደነበረውና ጓደኛውንም እንዳንተን እንዳለው ጥሩ ሕይወት እንደኖሩ ጓደኛው ራሱ ተናግሯል። እናም እንግዲህ በስተ መጨረሻም የምጠይቅሽን ነገር አምጪ ጥሩ እናም እንግዲህ እሷ ግን በፍጹም አይሆንም፣ ልቀቀኝ፣ እንደውም እገልሃለሁ በማለትም እንግዲህ ታስፈራራቸዋለች ማለት ነው። እና እንግዲህ ሰኒ እንግዲህ ታግታ ራሱ በሁለት ጎረምቶች መሀልም ሆነ እጅ አልሰጠችም ማለት ነው። ፎከረዋና አዛቸዋን እንደቀጠለ ነው። የሰኒ እህትም እንግዲህ ከአሜሪካ ወደ ኢትዮጵያ ገብታለች። ማን ነው ሰኒን ሰርፕራይዝ አድርጋታለሁ በማለት እና ያው እንግዲህ እናም እንግዲህ ወደ ቤት እንግዲህ በምትገባ በሳ ሰኒ ሰኒ ብላ በመጣራት በምትጣራበትም ጊዜ ሰኒን ግን ያለመታደል ሆኖ ልታገኛት አልቻለችም ነበረ። እናም እንግዲህ ተኝታ ይሆና በማለት በሽንት ቤትም መኝታ ክላስም ብትፈልጋት እንግዲህ ልታገኘት አልቻለች። በምስተ መጨረሻ ሲል ደውላት በማለት ነው። ስትደውልላት ስልኳም እንግዲህ አልሰራም ብሏል ማለት ነው። እናም እንግዲህ ሰኒ እንግዲህ በታገተችበት ቦታ ማለት ነው ሰኒ ናታርለ የጽሆን ጽሆን ናታርለ ላከቻችሁ ምናም በማለት እንግዲህ የተጠይቃቸው ቀጥላል። እናም እንግዲህ የሰጠቻችሁን ገንዘብ እኔ የበለጠ ጥፎን ሰጣችኋለሁ፣ ልቀቁኝ ብቻ በማለት እንግዲህ እኔ ትናገራቸዋለች ሲሆን እንግዲህ ስትል ስለሰሙ፣ እናም እንግዲህ ስሟን ስትጠራ ስለሰሙ ማለት ነው። የራሳቸውን ጥፋት ወደ እንግዲህ ጽዮን አሸጋግሮ አሸጋግረዋል ማለት ነው። እናም እንግዲህ የሰኒ እህት እንግዲህ ራኬብ ጽሆን ማናት? በማለት እንግዲህ ትጠይቃለች ተፋለ ታፈላልጋለች ማለት ማናት? እህቴን እንደዚህ የምታግታት ማናት? እህቴን እንደዚህ እንትን የምትላት ብላ እናም እንግዲህ የነናሁን ቤት እንደምትኖር የነናሁን ዘመድ እንደሆነች እዛም እነ ምሩ ቤት እንደምትኖርም ትሰማለች። ኪያ ትነግራታለች ማለት ነው። ቤቱ የት ነው? ውሰዱኝም በማለት እንግዲህ ትጠይቃለች ማለት ነው። እንደው ባለፈው ሄጅ በታለሁ አውቀዋለሁ በማለት እንግዲህ ሄዳለች ማለት ነው። እንግዲህ በሚቀጥለው ምን እንደሚፈጠር አናውቅም ማለት ነው። አብረን የምናየው ይሆናል። እናም ውድና የተከበራችሁ በመላው ዓለም ላይ የምትገኙ የኢናያ ዩቲዩብ ቤተሰቦች ሰብስክራይብ አላደረጋችሁ እንግዲህ፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ እጠይቃችኋለሁኝ። እንዲሁም የደውል ምልክቷን በማጥቆር የምለቃቸውን ቪዲዮዎች በመጀመሪያ እንዲደርሳችሁ ማድረግ ትችላላችሁ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስፍሩልኝ ማለት ነው። እናም እንግዲህ እንሂድ ወደ ቤት፣ ቤት ቁጭ ብለን እናውራ እንግዲህ ተባብለው ማለት ነው። እየሄዱ ሳለ ኬራ ከብቶቹን ነርቶ ወደ ቤት ይመጣል ማለት ነው። ቲና ግን እዛው ቁጭ ብላ ስለነበረ ማ ነው ያው አሻንጉሊቷን እይዛ ቁጭ ብላ ነበረ። ስትጮህ እንግዲህ በዛብህ ይሰማና ያያታል። እናም እንግዲህ እሷም ጩኸቷን ቅልጥ አደረገችው ማለት ነው። በመቀጠልም ከዚህ በኋላ እንግዲህ ብትጮሂ አለቅሽምናም በማለት ያስፈራራታል። ፀጉሯ እስከ መንጨት ደርሳ ማነው በጣም እየጮሆች ነበረ ማለት ዴቭ ና ጽናትም እንግዲህ ተጨናንቀው በነበረበት ሰዓት እናም ኪራ ወደ ዴቭ ስልክ ይደውላል። ዴቭ የት ነህ? በማለትም ይጠይቀዋል። እናም በታችኛው መንገድ እየመጣው ነው እናና ተቀበለኝ በማለትም ኪራ ይነግረዋል ማለት ነው ለዴቭ። እናም እንግዲህ ዴቭ ምን ነው ችግር አለ እንዲህ በማለትም ይጠይቀዋል ማለት ነው ኪራም እንግዲህ ኧረ ችግር የለውም ችግር የተፈጠረ የነበረውን እንግዲህ ችግራችን ተፈቷል፣ በማለትም ይመልስለታል። ጽናትም እንግዲህ በዚህ የተነሳ በጣም ደስ ብሏት ማለት ነው ፍንድቅድቅኔ ያለችው እናም ከአባቴ ቁጣና ከአባቴ ሀዘንን ፈጣሪ ሁ ያንተ አወጣኝ በማለት በጣም እንትንትል ጀመር ማለት ነው እናም ያው አባቴ ጭንቀትና ሀዘን አንተ ገላገልከኝ በማለት እንግዲህ በጣም ደስ ብሏታል ማለት ነው ጽናት። እና ውድና የተከበራችሁት የይናያ ዩቲዩብ በመላው ዓለም ላይ የምትገኙ ተከታታዮቼ ቪዲዮ ላይ ያላችሁን ሀሳብና አስተያየት ኮሜንት ላይ አስፍሩልኝ ማለት ነው። ስለምትከታተሉኝ ስለምታበረታቱኝ ከልብ አመሰግናለሁ። ቸር ቆዩልኝ።